የቀደምት ስልጣኔ ባለቤቷ ኢትዮጵያ የጥንት ታሪክ ገጾቿ ሲገለጡ በየዘመን አዝማናቱ የራሷ መልኮችን የሚያንጸባርቁ ከተሞች መፍጠሯን ያስነብባሉ። በዚህ የታሪክ ጅረት ውስጥ አዲስ አበባ የሀገሪቱ መናገሻ ከሆነች እንሆ አንድ ክፍለ ዘመን ተኩል እየተቃረበ ነው። ከዛሬ 138 ዓመት በፊት የተከተመችው የዛሬው ኢትዮጵያ መዲና አዲስ አበባ ከኢትዮጵያ አልፎ ለአህጉራዊና ዓለም አቀፋዊ ተቋማት መናኸሪያ የዲፕሎማሲ ማዕከል ናት። በከተሜነት ምጣኔዋ በየአመቱ 3.7 በመቶ ገደማም ይጨምራል። ዳሩ የከተማዋ ስፋትንና እድገትን የሚመጥን መሰረተ ልማት ገጽታና የኑሮ ጥራትን ጎድሏት እንደሰነበተ አጉራዊ ክርክሮች ጨምሮ ተካሂደውባታል። ኮሪደር ልማት እስከመጣበት ጊዜ ድረስ የመዲናዋ አንብርት የሚሰኙ በርካታ አካባቢዎች ገጽታቸው ከዛሬ 50ና 60 ዓመታት በፊት ከነበረው ጋር የተራራቀ አለመሆኑም ለዚህ አስረጅ ሆኖ ይቀርባል። እናም አዲስ አበባን ከታሪኳ ከመዲናነቷና ከዲፕሎማሲ ማዕከልነቷ የሚያስታርቁ ከመልከ ብዙ ጉድፎቿ ጽዳጅ መሰል ወንዞቿ፣ ያዘመሙ ታዛዎቿ በማንጻት ስምና ክብሯን የሚመጥን ገጽታ የማላበስ ያለሙ ፕሮጀክቶች አሁን ተግባራዊ መሆን ጀምረዋል። የተቀናጀ የኮሪደር ልማት፣ የወንዝ ዳርቻና መልሶ ማልማት ፕሮጀክቶች እዚሁ አካል ናቸው። ከሰሜን ሲፍለፊት ምስራቅ ሉቄ እዚያ ነው። አንድ 17 ዓመት ኖር ያለው እኔ በጣም ነው ደስ ያለኝ። ትልቅ ለውጥ ነው ያየሁ። ምክንያቱም ከተማ እድገት ማሳየት አለበት፣ እንደነበር መሆን የለበትም። ከህብረተሰቡ እድገት ጋር ደግሞ እንዲህ እየተለወጠ ሲሄድ ደስ ይላል። አካባቢውን ውበት ባስጠበቀ የአካባቢውን ገጽታ በጠበቀ መልኩ ከተማውን ዘላቂ ልማት እንዲረጋገጥ እያደረገ ነው። ይሄ ደግሞ በከተማነት የሚመጣውን ጫና እንድንቋቋም የሚያደርግ ነው። ማለት ድሮ ሌላ ቦታ እዚህ የነበረ አሁን ይህ አካባቢ የት ነው ብትለው የማያውቅ ሰው ሊኖር ይችላል። ምክንያቱም በጣም ተለውጧል፣ አካባቢ ለምቷል። ገመናችንን ሸፈን ብለን ነው እንጂ ብዙዎች አዲስ አበባን በእርጅናዋና በቆሻሻ ይነሷታል። ይሄ ለኛ ውርደት ነው። ስለዚህ ከተማችን ከቆሻሻ የማጽዳት እንደሚቻል በፍጥነት እንደሚቻል፣ ረጅም ጊዜ ፈጃል፣ ባህል ለውጥ መምጣት አለበት እንደዚ ነው ሲባል ነበር ስንል ነበረኛ ነገር ግን ቆርጠን እንዳመራር ከዘመትን ማህበረሰቡ እንደሚከተለን ያየንበት አንዱ ትልቁ ኮሪደር አንድ ነው። የአዲስ አበባ ኮሪደር ልማት ገጽታዋን ማስዋብ ብቻ ሳይሆን ለሁሉም ነዋሪዎቿ ለኑሮ የምትመች የጸዳችና የተዋበች መዲና ማድረግን ያለመ ነው። በመጀመሪያው ዙር የተሰራው የኮሪደር ልማት ስራዎች ለዚህ ማሳያ ናቸው። አሁን ብዙ ሰው አልባሌ ቦታ ከሚሄድ ይልቅ መጽሐፍ ይዞ ለማንበብ የተለያዩ የጥበብ ስራዎችን ለመስራት እየተጠቀመበት ነው ያለው። የሰራናቸው ህንፃዎች ሁሉ ውበታቸው እየወጣ ነው። የምናያቸው ነገሮች በሙሉ መልካቸው ተቀይሯል ደስ በሚል ሁኔታ። ሰው በተፈጥሮ ውበት ይፈልጋል፣ ውበትን ማድነቅ ይፈልጋል። ስለዚህ እንደ ልቡ መንቀሳቀስ ይፈልጋል። ተንቀሳቅሶም ደግሞ ማየት የሚፈልገውን ነገር፣ መጎብኘት የሚፈልገውን ነገር እንዲጎበኝ ያደርጋል። ቫይብራንስ ቫይብራንት የሆነ ባስችል የሆነ አካባቢ እንፈጥራለን። ይሄ የውበቱ አንዱ መገለጫ ማለት ነው። ስለዚህ የመሬት ገጽታውን አስጠብቀን ስንሰራ አንዱ ውበቱ አንዱ ኤሌሜንት ወይም አካል አንዱ ነው ማለት ነው። ሁለተኛው የኮሪደር ልማት ደግሞ አዲስ አበባ በስምንት አካባቢዎች የተከናወነ የሚገኝ ነው። በሁለተኛው ምዕራፍ የሚከናወነው የኮሪደር ልማት በአጠቃላይ 2879 ሄክታር መሬት የሚሸፈን ሲሆን 240 ኪሎ ሜትር የአስፋልት እንዲሁም 237 ኪሎ ሜትር የእግረኛ መንገድን ያካተተ ነው። በስምንቱ የኮሪደር ልማት ስፍራዎች 32 የሕፃናት መጫወቻዎች 79 የሚሆኑ የሕዝብ መዝናኛ ስፍራዎች እንዲሁም 114 የመኪና ማቆሚያ ፓርኪንግ እና የታክሲና አውቶቡስ ተርሚናሎችን ያካተተ መሰረተ ልማት በመከናወን ላይ ነው። ከነዚህ በግንባታ ላይ ከሚገኙ 8 ኮሪደሮች መካከል ደግሞ አሁን የምንገኝበት የሲኤምሲ ሰሚት ጎሮ ቦሌ ቪአይፒ ተርሚናል ኮሪደር፣ የአዲስ ኢንተርናሽናል ኮንቬንሽን ኤግዚቢሽን ማዕከል ኮሪደር አንዱ ነው። ይህ 118 ኪሎ ሜትር የሆነ ቦሌ ዓለም አቀፍ አውሮፕላን ማረፊያን ከአዲስ ኢንተርናሽናል ኮንቬንሽን ሴንተር ጋር የሚያገናኝ ትልቅ ፕሮጀክትም ነው። በዋናነት ዓላማ አድርጎ እየተሰራ ያለው የአዲስ ኢንተርናሽናል ኮንቬንሽን ሴንተር የከተማችን አንዱ መዳረሻ ሆኖ እየተሰራ ያለ ስለሆነ ከሀገራችን መግቢያ በር ከሆነው ከቦሌ ኤርፖርት ተነስቶ ወደዚህ ኮንቬንሽን ሴንተር የሚመጡ እንግዶቻችንን በቀጥታ ማስተናገድ የሚያስችል ግዙፍ መንገድ ነው ማለት ነው። በአንድ መስመር ላይ ተጓቶ ዞሮ ከመሄድ አሁን የመተሳሰሩ ቀጥታ አሁን ለዚህ አካባቢ ትልቅ አስተዋጽኦ አለው። የቦሌ እንትኑ ከአየር መንገድ ወደዚህ ለሚመጣ ይሄኛው ወደ ኤርፖርት የሚወስደው መንገድ ያልነበረ በመሆኑ ወደ ቦሌም ይሁን ወደ መገናኛ ይሁን ከሲኤምሲ ከአያት የሚወጡ መንገዶች መኪኖች በቀጥታ የሚሄዱት ወደ መገናኛ የነበረ ነው። በሌላም በኩል ይሄ ወደ አዳማ እንደዚሁም ቢሾፍቱ ወደ አዋሳ መውጫ መንገድ ነው። በጣም ምቹና የሚያሳልጥ መንገድ ነው። በመንገድ ደረጃ ስፋቱ አራት መኪኖችን በአንድ ጊዜ በግራና በቀኝ የሚያስኬድ ነው። በድምር ወደ ስምንት መኪኖች በአንድ ጊዜ የሚሄዱበት ነው። ሰፊ ሚዲያን ያለው ትልቅ መንገድ ነው ማለት ነው። በሌላ መልኩ ይሄ ኮሪደር ሲሰራ የከተማውን ነዋሪ የትራንስፖርት ችግር ከመፍታት ባለፈ በከተማችን እያለማን ያለናቸውን ቱሪዝም መዳረሻ የኮንፈረንስ መዳረሻ የሆኑ ቦታዎችን የሚያገናኝ ኮሪደር ነው ማለት ነው። ተሰብሳቢዎች ወደዚህ ከተማ ሲመጡ አንድ እጅግ አመቺ የሆነ የኮንፈረንስ ፋሲሊቲ እንዲኖር ያስፈልጋል። ሁለት በሚዘዋወሩበት ቦታም መጥተው እዛ ኮንፈረንስ ብቻ መግባት ሳይሆን ለኢኮኖሚውም ጠቃሚ የሆኑ ከሱ ጋር ተያያዥ የሆኑ እንቅስቃሴዎችን ስለሚያደርጉ ሰዎች አብረውም ቱሪዝምም ስለሚያካሄዱ የተለያዩ የቱሪስት መሰረተ ልማቶችም አብረው ይገነባሉ። ከዚህ አኳያ እንግዲህ የኮሪደር ልማቱ ከኮንፈረንስ መሰብሰቢያ አዳራሾች ግንባታ ባሻገር ሁለንተና የሆነ እድገትን ከተማ ውስጥ ለማምጣት የሚደረግ እንቅስቃሴ ስለሆነ ይበልጥ ሳቢና ምቹ ያደርገዋል ለጎብኚዎች ከዚህ አኳያ የከተማ ዲፕሎማሲን ለማራመድ ከተማችን ተመራጭ የዲፕሎማቶች መዳረሻ እንድትሆን የበለጠ እድል የሚፈጥርላት ነው የሚሆነው አንዱ ተቋም ገንብቶ የጨረሰውን ሌላኛው ሲያፈርስ አንድና ሁለት ዓመት ሳያገለግሉ መልሰው ሲፈርሱ የኖሩ ፕሮጀክቶች በርካቶች ናቸው ይህም ቀደም ሲል የነበሩ ግንባታዎች ዘላቂ ክትመት እንደ ግብላ ለመቆጠሩ ማሳያ ሆነው የሚቀርቡ ይሆናሉ ማለት ነው። በአሁኑ የኮሪደር ልማት ስራዎች የስራ ስምሪት ወቅት እነዚህና መሰል ችግሮች እንዳይከሰቱ ተቋማት በመናበብና ኃላፊነታቸውን ወስደው በመተግበር ላይ ይገኛሉ። የኮሪደር ልማቱ የመንገድ፣ የመብራት፣ የቴሌኮሚኒኬሽን፣ የውሃ በአጠቃላይ በመሬት ውስጥና በመሬት ላይ የሚገነቡ መሠረተ ልማቶችን በቅንጅትና በአግባቡ እየተከናወኑ ይገኛሉ። አንዱ ቆ ሰርቶ ሲሄድ አንዱ መጥቶ ያፈርሳል። አንዱ ቴሌ ሲመጣ እንደገና መብራት ኃይል ይመጣል። ተዛማች ደግሞ እንደዚህ አይነት ነገሮች የመፈራሳ ነገሮች ነበሩ። አሁን ግን እንደዚህ አይነት ነገር የለም። እኔ ራሴ ተች ነበረ። ምንድነው? አይናበቡም። መብራት ኃይል ሰርቶ ከሄደ በኋላ ውሃ ክፍል መጥቶ ቆፍሮ እንደገና የተሰራው የሀገር ኢኮኖሚን ለምንድነው እንደነው እንደዚህ የሚባክነው? ለምን አይናበቡም? እኔ ራሴ ተች ነበረ እና አሁን አያያዙን ሳየው አስቀድሞ እንትኖች እየተሰሩ ያለው ውሃ መብራትም እየተቀበረ ውሃም በመሬት ውስጥ እየተቀበረ እየሄደ ስልኮችም እንደዚያ ምናልባት ወደፊት ያ ህብረተሰቡ የሚያማርረው ችግር ይፈታል ብዬ ነው። የሰራነውን ነገር ማፍረስና ማበላሸት ነው የሚሆነው። ያ በሚሆንበት ጊዜ እድሜው ያጥራል ማለት ነው። ስለዚህ እነዛ ነገሮች በመቀናጀታቸው ምክንያት እነዚህ ትልቅ ፕሮብሌም የሆኑ ብን ነገሮች ተቀርፈዋል ማለት የሚዘረጋው መሰረተ ልማት አንዱ ከአንዱ ጋር የተቀናጀ ነው። አንዱን ለመዘርጋት ሌላውን የማታፈርሽበት እድል ይዞ ነው የመጣው ማለት ነው። ስለዚህ ዘላቂ ነው ማለት ነው። ጥገና ራሱ አንድ ቦታ ቁጭ ብለ ነው የምትቆጣጠረው። አሴት ማኔጅመንት እንላለን። አንድ ሴንተር ላይ ሲቸሽን ሩም ውስጥ ቁጭ ብላይ ራሱ የት እንደተበላሻ ቼክ እያደረግ ሜንቴናንስ እያደረግ መሰረተ ልማቱ በቀጣይነት አገልግሎት እንዲሰጥ በንድፈ ሀሳብ ደረጃ ነው እንጂ በተጨባጭ የመሰረተ ልማት ቅንጅት በከተማ ልማት ስራዎቻችን ላይ ማምጣት አልቻልንም ነው የነበረው። በዚህ አሁኑ ኮሪደር ልማት ስራችን አንዱ ውጤታማ የሆንበት የመሰረተ ልማት የተቀናጀ የመሰረተ ልማት ስራዎች መስራት ችለናል። ፍሳሽ፣ የኤሌክትሪክ፣ የውሃ፣ የቴሌ የቴክኖሎጂዎችን ተግባራዊ ልናደርግ የምንችልባቸው የስማርት ፖሎችን ጨምሮ በርካታ የመሰረተ ልማቶችን አቀናጅቶ የመምራት ስራን አስተምሮናል። በአጠቃላይ ይሄ የኮሪደር ልማት ስራችን አዲስ አበባን ብቻ ሳይሆን በሀገራችን የሚገኙ በርካታ ከተሞችን ያነቃቃ፣ የአፍሪካ ከተሞች በሞዴልነት እንዲያዩት እድል የፈጠረ ትልቅ ስራ ነው በዚህ ወቅት ሁለተኛው ዙር የኮሪደር ልማት ስራዎች ለማጠናቀቅ ፍጥነትን ከውበት አቀናጅተው ከመጀመሪያው ዙር ተሞክረው ወስደው ሁሉንም ኮሪደሮች በተያዘላቸው ጊዜ ለማጠናቀቅ በግስጋሴ ላይ ናቸው። የኮሪደር ልማቱ ሰራተኞች ሰባቱንም ቀናት ሃያ አራቱንም ሰዓታት ትጋት ላይ ናቸው። በጊዜና በጥራት ከማድረስ አኳያ ይነሱ ለነበሩ ጥያቄዎች ምላሽ የሚሆኑ ብቻ ሳይሆን እንደ ሀገር አዲስ የሥራ ባህልን የፈጠሩና የሚያለማምዱ በቀጣይ ሀገር ለምትሰራቸው ፕሮጀክቶች ለስራ ተቋራጮች አዲስ አይነት አሰራርና ፍጥነትን እያለማመዱ የሚገኙ የፕሮጀክት ግንባታዎች ናቸው። የኮሪደር ልማት እስከዛሬ ከምንሰራቸው ፕሮጀክቶች ወይ እኛ ሀገር ከተለመዱ ፕሮጀክቶች የሚለየው ትንሽ የስራ ባህሉ ለየት ይላል። ፍጥነትንና ጥራትን እና የስራ ሰዓትንም አሻሽለን የምንሰራበት ነው። አቆይተን በምንሰራበት ጊዜ ውስጥ የሚባክኑት ጊዜዎች መንገዱ ጥቅም ላይ እንዳይውል ያደረግ ነበር። አሁን ግን ቶሎ ወደ ስራ እንገባለን። ስለዚህ መንግስት ላይ ፕራይስ እስካሌሽን የምንለው እስካሌት የሚያደርገው ነገር ይቀንስለታል ማለት ነው፣ ወይም አይኖርም። ካለውም የዓለም አቀፍ ኢኮኖሚ እድገት ፍጥነትም አንጻር፣ አሁን ካለው የኑሮ እድነትም አንጻር ምናምን መቋቋም የምንችለው ነው ይችላል ስራ ባህላችንን በመቀየር ነው ያ ደግሞ ይሄ ትንሽ በቀን ውስጥ የ8 ሰዓት መስራት በአሁን ሰዓት ብዙም አዋጭ አይደለም። ሰው ከዚህ ፕሮጀክት የምንማረው እናማረው በነጋዴው የሚሆን ኮንስትራክሽን ላይ የሚሆን የትኛውም ስራ ላይ የስራ ሰዓታችንን መጨመር እና ፍጥነታችንን ኳሊቲያችንን ማሳደግ አቆራርጥ ነበረ። ይሄ ግን አንድ ቀን እንደውም እንደ አቅሜ ከፈቀደ አዳር መስራት ይችላሉ። በዚህ ጉዳይ ላይ እና ያው ረጅም ሰዓት እየጠቀመኝ ነው። እየሰራን ነው እየሰራናለን ምሽትም ቀን መስራት ይቻላል። እንደውም እያደር የተገኘው ልምድ ለካ ለኮንስትራክሽን ስራ ሌሊት ነው የሚሻለው። ብዙ መንገድ ላይ መጣበብ የለም። ምቹ የሆነ ሁኔታ ይፈጥራል። ለሌባ ባለምን ለምን ሳይጋለጥ በትክክል ፓርክንግ እንድንሰራ እኛም ተደራጅተን በህጋዊ መንገድ እንዲሆን ይህንን ምቹ ሁኔታ ፈጥሯል። ገቢ ሆኖልናል። ኮሪደር ልማቱ ለእኛ ይዘው የመጣው ጥሩ ነገር ነው። መጸዳጃው በጥሩ ሁኔታ ገንብቶ ነ የሰሩል ሰጡን። ተደራጅተን እየሰራን ነው። ባለድርሻነትን ባለቤትነትን አስመስክረዋል። ወጣቶች በጉልበታቸው በሀሳባቸው አካባቢውን በመሰረተ ልማት በመጠበቅም ጭምር ሰፊ ስራ እድል ነው እየፈጠረ ያለው የሰው ልጅ። በሕይወት ለመቆየት የደም ዝውውር እንደሚያስፈልገው ሁሉ ከተሞችም እንዲያድጉ የዘመነ የመብራት የመንገድ፣ ኢንተርኔት፣ የውሃ መስመር፣ የፍሳሽ ማስወገጃ ስርዓት ሊኖራቸው ይገባል ይላሉ የዘርፉ ባለሙያዎች። ይህ ሲሆን አንድ ከተማ ዘመናዊ፣ ዘመኑን ያዋጀ፣ ለነዋሪዎች ምቹ ሆነ ማለት ነው ይላሉ። ሰው ይፎይ ብሎ ቀለል ያለ ኑሮ የሚኖርበት ምክንያቱም ስማርት የሚለው አምስት ነገሮች ናቸው። አንደኛ ስማርት ኤስ፣ የመጀመሪያው ኤስ ሲምፕል ነው፣ ቀለል ያለ ኑሮ። ሁለተኛ ስማርት የሚለው ኤም ሞራል ነው። ሕግና ስርዓት የሚከበርበት ከተማ ግልጽነትና ተጠያቂነት። አሁን ራሱ እይታ አሁን ብታይ ቪዚቢሊቲ እንደ ኢሉሚኔሽን በሚል ማታ ላይ አሁን ማብራት ይባላል። ግልጽ ነው። የሰው ደህንነቱ ምኑ የተጠበቀው በሕግና ስርዓት እንመራለን ማለት ነው። ከዛ አር ሪስፖንሲቭ ነው። ራሱ ገላጭ፣ ራሱ ምላሽ የሚሰጥ ከተማ አስተዳደር ነው። ከተማ ነው የምንፈጥረው ማለት ነው። ኤ የሚለው አካውንታብሊቲ ነው፣ ተጠያቂነትና ያለበት ትራንስፓረንቲ የሚለው ደግሞ ትራንስፓረንሲ ነው ግልጽነትና እና ተጠያቂነት የሰፈረበት ነው። ከተማ ውብ መሆን አለበት ኤስቴቲክሊ፣ ስነ ውበቱ የተጠበቀ መሆን አለበት። የአርኪቴክቸር ጥበቡን የተካኑ ህንፃዎች ይመጣሉ። ሁለተኛ ደግሞ እንደዚህ የምታያቸው አሜኒቲስ የምንላቸው መቀመጫ ቦታዎች፣ ማሄጃ ቦታዎች፣ ግሪን ስትሪፕ የምንላቸው ሳይክል የሚሄድበት እግረኛ የሚሄድበት ቅይጥና ሰብሰብ ያለ ከተማም ጭምር ነው የምንፈጥረው ማለት ነው። አዲስ አበባ ያረጀች ከተማ ናት። አዲስ አበባ ለብዙ አመታት በጥገና የቆየች እንጂ መሰረታዊ የከተማ ነዋሪዎቿን ፍላጎት የሚያሟላ የተቀናጀ የመሰረተ ልማት አልነበራትም። ወይ መንገድ ይሰራል፣ ፍሳሹ ይረሳል። ወይ ደግሞ ኤሌክትሪኩ ይሰራል፣ ከመንገድ ጋር አይቀናጅም፣ ከውሃ ጋር አይቀናጅም፣ ከቴሌ ጋር አይቀናጅም። ስማርት ሲቲ የሚለውን ኮንሰፕት በሙሉ አካቶ ተግባራዊ የሚደረግ አልነበረም። ከተማ ማለት የነዋሪዎችን ፍላጎት ታሳቢ ያደረገ ተፈጥሮን ጠብቆ ለመኖሪያም፣ ለስራም፣ ለንግድም አመቺ የሆኑ መሰረተ ልማቶችን የሚይዝ ነው። የዚህ ሁሉ ሂደት ውጤቶች ታዲያ ያማሩ ለአዋቂዎችና ታዳጊዎች መንፈስን የሚያድሱ፣ ለአዛውንቶች ሀሳባቸውን በረጋ መንፈስ የሚወያዩባቸው ስፍራዎች፣ ህጻናት የሚወረቁባቸው፣ ወጣቶች ደግሞ የሚዝናኑባቸው ስፍራዎችን የፈጠረ ውጤትን አምጥቷል። መተ ሪላክስ ነው የምታደርገው ትዝናና አለ። እንደምታየው ወንዙም አካባቢውም ስፔሱም ሁሉ ነገሩ በጣም አሪፍ ነው። ለአይምሮም ለዓይንም ስታየው ትልቅ ነገር ነው። ወክ የሚያደርገውም እግረ መንገዱ መቶ እግር ኳስ ማየት ይችላል። እግር ኳስ የሚጫወተውም ደግሞ ይህን ኤንቫይሮንመንት እያስማማ አብሮ ማስቀጠል ይችላል። ህጻናት መዝናኛ በፊት አባት ወይ ደግሞ እናት ወይ ግሮሰሪ ሊሆን ይችላል። ከእሱ ከራሱ አንጻር ነበር ህጻናት የሚዝነው ዛሬ እዚህ መጥተው ህጻናት ይዝናናሉ። አዛውንቶች የዘጠኝ አመትም የዘጠና አመትም እኩል ሲራመድ ይታያለ ማለት ነው። ጥሩ ለውጥ ነው። አንድ ከኢኮኖሚም አንጻር ለምሳሌ አሁን እዚያ ሻይቤ ጉባኤ ሳንቲባው ትቼ ነው አይደል? ተቀመጠ ድዋል ተቀመጠ አንድ ያነን ሴባር ይያለው። ሁለተኛ ደግሞ እንዲህ ቁጭ ብዬ ወጪ ወራጅ እያየው እንዲህ ንጹህ አየር እየተቀበሉ ለእኔ በጣም ትልቅ መዝናናት ነው ብዬ ነው የምወስደው። ከተማችን ቀስ በቀስ መተንፈሻ እያጣች ነበር። ህዝቡ ይሄ በደንብ አልታወቀው ሊሆን ይችላል። አደጋ እየመጣ ነበር። ዙሪያውን ከበዋት ካሉ ደኖች በስተቀረ ውስጥ ላይ ቀስ በቀስ እየታፈነች ግንባታ ብቻ ግሬ የሚባለውን መልክ ብቻ እየተላበሰች የመጣችበት ነበረ። ከዛ ውጪ ክፍት ቦታዎች ያስፈልጋሉ። ከተማ ላይ ሰዎች የሚገናኙበት አብሮ የሚያወሩበት አእምሮ እኮ መመገብ አለበት። ስጋ ብቻ አይደለም መመገብ ያለበት ተንፈስ ማለት ያለበት ወጥቶ፣ መናፈሻዎች ያስፈልጉታል። ከተማችን ለህፃናት ምቹ አልነበረችም። እውነቱን ለመናገር የአዲስ አበባ ልጆች ከመኪና ጋራ አባሮሽ ነው የሚጫወቱ ማለት ይቻላል። የወንዝ ዳርቻ ልማት ደግሞ ከውበት ያለፈ ጤናን የመጠበቅ ዓላማ ያለው ትልቅ ፕሮጀክት ነው። አዲስ አበባ የተፋችውን ቆሻሻ መልሳ የምትመገብበት ስርዓትን በህዝቡ ላይ የጤና ችግር የሚፈጥርበትን መንገድም የሚቀይር ነው። ሁሉም ፈሳሽ ቆሻሻዎች ወደ ወንዝ ከተጨመሩ በኋላ ለአትክልትና ፍራፍሬዎች መጠጥነት ይውላሉ። ያም መርዛማ ውሃ ባትክልቶች ጋር ተዋህዶ ለከባድ የጤና ችግር ይዳርጋል። ይህ የኮሪደር ልማትም ተንጋለው ቢተፉ ተመልሶ ካፉ የሆነውን አካሄድ በመቀየር የወንዝ ዳርቻዎችን የጤናና የውበት ምንጭ አድርጓቸዋል። ብዙ ጊዜ እነዚህ የሚሞቱት እንስሳ ምናምኖችን ሁሉ ይዞ ይመጣል። ጎርፉ ምኑ ምኑ ሲደርስ ደግሞ ጫፍ ላይ ጥሏቸው ይሄዳል። ጫፍ ላይ ጥሎት በሚሄድ ጊዜ ደግሞ ሰፈሩ ላይ ሽታው መቀበጥ አይደለም አያሳልፍም። አሁን ግን እንደዚህ መሆኑ መቻሉ ለራሱ በጣም ትልቅ ነገር ነው፣ እና ያየ ነው። ትልቅ ለውጥ ነው፣ ያየ ነው። አሁን እየሰራን ያለ ነው የወንዝ ልማት ስራ፣ የተፋሰስ ልማት ስራ ጤናማ ዜጋን በመፍጠር ረገድ እንደዚሁም የትውልዱን በመቅረጽ አካባቢዎቹ ለነዋሪዎች ምቹ በማድረግ የአካባቢ ብክለትንም በመከላከል ረገድ ትልቅ ጉልህ ድርሻ ያለው ነው። ከወንዞቹ ብክለት የሚነሳው በሽታ የብዙዎችን ሕይወት ቀጥፏል። ሁለተኛ በዙሪያቸው የፍሳሽ ስርዓቱ በደንብ የተገነባ የተሰራ ባለመሆኑ የሚመጣው ጎርፍ በየቦታው የፍሳሽ ዳይቨርት ማድረጊያ ቦታ በመሆናቸው በወንዞች ዳርቻ አካባቢ የሚኖሩ ሰዎችንም ህይወት ብዙ ጊዜ ቀጥፏል። ይህንን ችግር አይተን ነው የወንዞች ዳርቻ መልማት አለባቸው ከአደጋ አድራሽነት ወደ ቱሪስት መዳረሻነት እንዲቀየሩ ብለን ነው የያዝነው። በአሁኑ ሰዓት በመልማት ላይ ነው ያሉት። አዲስ አበባ አሁን ጎዳናዎቿን ገልጣ በፓርኮቿ በሙዚየሞቿና በምቹ ጎዳናዎቿ ለሚመለከቷት ሀሴት የምትፈጥር አዲስ አበባ ሆናለች። በጅምር ላይ ያሉት የልማት ኮሪደር ሲጠናቀቁም አዲስ ውበት፣ አዲስ መስህብ እንደምትፈጥር ይጠበቃል። ጥራት ያለው መሰረተ ልማት ለቱሪስት መዳረሻ ቦታዎች እንደ ድልድይ ሆኖ ያገለግላል። ኢትዮጵያ እንብዛም ተጠቃሚ ያልሆነችበት የሀገር ውስጥ ቱሪዝም መነቃቃት ታይቶበታል። በሚሊዮኖች የሚቆጠሩ የሀገር ውስጥ ቱሪስቶች ባለፉት ዘጠኝ ወራት ብቻ ከተማችንን መርገጥ ችለዋል፣ መጎብኘት ችለዋል። የኮሪደር ልማቱ በተለየ ደግሞ ለዚህ አስተዋጽኦ አለው። ሰው በተለያየ ሚዲያ የኮሪደር ልማቱን እየተከታተለ ነው ያለው በሚያገኘው አክሰስ ስለ ከተማችን የልማት እንቅስቃሴ ያየውን ነገር በሚዲያዎች መጥቶ ደግሞ በአካል ማየት ይፈልጋል። እንግዲህ ለሀገር ውስጥ ቱሪዝም በጣም በጣም ከፍተኛ አስተዋጽኦ ይኖረዋል፣ ሰው ኢንስፓየር እንዲያደረግ፣ ሰው ከቤት ወጥቶ እንዲንቀሳቀስ። ይህም ብቻ ሳይሆን የጉብኝት ባህላችንንም ጭምር የሚቀይር የልማት ስራ ነው ብሎ መውሰድ ይቻላል። እየታዩ ነው ሁላችንም እንደምናየው መንገድ ላይ ወክ እያደረግን ብናይ በርካታ የውጭ ሀገር ቱሪስቶች በኮሪደር ልማት ላይ በሳይክል መንገድ ላይ እየሄዱ እየጎበኙ እያየን ነው ማለት ነው። በጥቅሉ ከተማችን ውብ፣ ጽዱ ያደርጋል፣ ከቆሻሻ ያጸዳታል፣ ያሳምራታል፣ ያስውባታል። ለጤና በጣም ትልቅ አስተዋጽኦ አለው። ሁለተኛ ከዚሁ ጋር ተያይዞ ከተማችን የቱሪስት መዳረሻ ተወን ዘንድ አስተዋጽኦ አለው። ቱሪስቶች ፊታቸውን ወደዚህ እንዲመልሱ የሚጎበኟት ከተማ እንድትሆን ያደርጋታል። አዲስ አበባ የተለያዩ ሀገራት ኤምባሲዎች፣ ቆንጽላዎችና የዲፕሎማቲክ ማህበረሰብ መቀመጫ ድንቅና ውብ ከተማ ብትሆንም እንደ ዕድሜው ያልዘመነች መሰል የአፍሪካ አቻዎቿን እንኳን ያልተስተካከለች ውበትና መሠረተ ልማቶቿን ለማቀናጀት የተቸገረችበት ጊዜ ታሪክ እየሆነ ይመስላል። አዲስ አበባ ከጄኔቫና ኒውዮርክ ቀጥላ ሶስተኛዋ የዓለም የዲፕሎማሲ ማዕከል ነች። ከ138 በላይ ኤምባሲዎችና ቆንጽላ ጽህፈት ቤቶች የሚገኙባት እንደ አፍሪካ ህብረት፣ የተባበሩት መንግስታት ድርጅት፣ የኢኮኖሚክ ኮሚሽንና መሰል ተቋማትን ያቀፈች ዲፕሎማሲያዊ ማዕከልነቷን የሚያጠናክርላትን እድል የኮሪደር ልማቱ ይዞላት መቷል። አዲስ አበባ ከተማ ለነዋሪዎቿ ብቻ ሳይሆን ምቹ መሆን ያለባት ለምታስተናግዳቸው እንግዶችም ምቹነቷን፣ ሳቢነቷን ጠብቃ መቆየት ይገባታል። የአፍሪካ ህብረት 38ኛው የመሪዎች ጉባኤ ወቅት መሪዎች፣ የውጭ ጉዳይ ሚኒስትሮች ከሀገራችን ባለስልጣናት ጋር ባደረጓቸው ሁለትዮሽ ውይይቶች ወቅት እኔም ራሴ የታዘብኩት በመጀመሪያ የሚያነሱት ከተማችሁ ተቀይሯል፣ እንዴት ነው በዚህ በአጭር ጊዜ ውስጥ ይሄ ሁሉ ስራ ሊሰራ ይቻለው የሚሉ ጥያቄዎች፣ የአግራሞትና የአድናቆታቸውን የገለጹበት ነው። ይሄ ምንድን ነው ፋይዳው? ለዚህ ከተማ ነዋሪዎች እስካሁን የነበራትን የዲፕሎማሲ መዲናነትን ማጽናት ብቻ ሳይሆን፣ ዛሬ ዓለም የውድድር ዘመን ነው። ከተሞች የተሻለ ካፒታል የተሻለ ዓለም አቀፋዊ እንቅስቃሴዎችን ለመሳብ ፉክክር የሚያደርጉበት ወቅት ነው። ከዚህ አኳያ አዲስ አበባ ከተማ በዚህ በኮሪደር ልማቱ ራሷን መቀየር መቻሏ በቀጣይም ሌሎች ዓለም አቀፍ ድርጅቶች በመዲናችን የሚስተናገዱበትን እድል የሚያሰፋና ና የነበሩትንም የማጽናት እድሉ እጅግ የሰፋ ነው ይሄ ብቻ ሳይሆን ይሄ የኮሪደር ልማቱ ይዞት የመጣው የአረንጓዴ ልማት ጽንሰ ሀሳብም ከተማውን ለምቹነት ለማረጋገጥ አረንጓዴ ከመሆኑ ጋር በተያያዘ የሀይል አጠቃቀሙም እንዲሁ ታዳሽ ኃይልን የመጠቀም አቅጣጫ እየተከተለ መምጣቱ ከዓለም ከተሞች ተወዳዳሪ እና ተፎካካሪ ሊያደርገው እንደሚችል ማሳያው ነው። ሪደሩ አዲስ አበባን የኮንፈረንስ የቱሪዝም ብሎም የአፍሪካ መዲናነቷን ይበልጥ አጠናክራ ተመራጭ እንድትሆን አድርጓታል። ለዚህ ማሳያው በቅርቡ በከተማችን እየተካሄዱ ያሉ ኮንፈረንሶች፣ የተለያዩ ስብሰባዎች፣ ኤግዚቢሽኖች አንዱ ማሳያ ናቸው ብሎ መውሰድ ይቻላል። እንጦጦን ያለማች አዲስ አበባ ሸገር ፓርክን፣ አንድነት ፓርክን፣ አድዋ ሙዚየምን ለውበቷ ተጨማሪ ጌጥ ያደረገችው መዲናዋ አዲስ ኢንተርናሽናል ኮንቬንሽን ማዕከልን ገንብታለች። የኮንፈረንስ ማዕከልነቷን ለማስቀጠል ሁነኛ ስፍራ ሆኗል። የአዲስ አበባ ውብና ጽዱ መሆን የኮንፈረንስ ቱሪዝም አቅምን በአግባቡ መጠቀም የሚያስችል እድልን ፈጥሯል። በዚህ ፕሮጀክት ሲኤምሲ፣ ሰሚት፣ ጎሮ፣ ቦሌ ቪአይፒ ተርሚናር የኮሪደር ልማት ቦሌ ዓለም አቀፍ አውሮፕላን ማረፊያን ከአዲስ ኢንተርናሽናል ኮንቬንሽን ማዕከል ጋር በማገናኘት ትልቅ የኮንፈረንስ ማዕከልነቷን ለማጠናከር ሁነኛ ፕሮጀክት ሆኖ ተከስቷል። አንድ ኮንቬንሽን ሴንተር በሺዎች የሚቆጠሩ ተሳታፊዎች ስለሚመጡ እንደ ልባቸው ተንቀሳቅሰው ወደ ስብሰባ ቦታቸው እንዲሄዱ ትልቅ አስተዋጽኦ ይኖረዋል። ለእሱም ብቻ ሳይሆን እንግዲህ አካባቢውንም ትልቅ ውበት አላብሶታለን። ከዚህ በፊት እንግዲህ ቱሪስት ሲንቀሳቀስበት የነበረው ውስን የሆኑ የትራንስፖርቴሽን ወይዎች ነበሩ። እሱም መኪና ብቻ ነው ወይም ታክሲ መጠቀም ብቻ ነው። አሁን ላይ ግን የኮሪደር ልማቱ በተለይ ደግሞ የባይስክል መንገድም ስላለው ቱሪስት በሚመቸው የትራንስፖርቴሽን ሚንስ ሳይክል ቢፈልግ መኪና ቢፈልግ፣ በሱም እየተንቀሳቀሰ ከተማውን እየጎበኘ ጥሩ አየር እየወሰደ ወደ ሚቀጥለው መዳረሻው መሄድ ይችላል እና በዚህ ዘርፍ በተለይ ለውጭ ሀገር ቱሪስቶች ቦሌ አየር መንገድ ሰፊ ሰዓት ለሚያሳልፉ ቱሪስቶች የኮሪደር ልማቱ በጣም በጣም ትልቅ አስተዋጽኦ ይኖረዋል። የአድዋ ውስጥ ብቻ በርካታ ኮንፈረንሶች ተካሂደዋል በዚህ ዓመት። አዲስ ኮንቬንሽን ሴንተር ደግሞ ከተከፈተ ጊዜ ጀምሮ እንዲሁ እንግዶችን እያስተናገደ ነው የሚገኘው በኮንፈረንስ ስለዚህ አዲስ አበባ ከዲፕሎማሲ መዲናነቷ ባሻገር እነኚህ በየጊዜው የሚገነቡ አመቺ የሆኑ ለስብሰባ አመቺ የሆኑ ለተሰብሳቢዎች አመቺ ምህዳር የሚፈጥሩ ሁኔታዎችን በአካተተ መልኩ የምታስተናግዳቸው እንግዶች ምቹ የኮንፈረንስ ዴስቲኔሽን ያደርጋታል። ትልቅ ፖቴንሻል ይዛ ይሄን ስቶፕ ኦቨር ቱሪዝም ያልተጠቀመች ሀገር ነች። የ2024ን ሪፖርት ብቻ ካየን ወደ 11 ሚሊዮን የሚጠጋ ፓሴንጀር አዲስ አበባን ነቅቶ ወደ ሌላ ሀገር ተንቀሳቅሷል። ይሄን በጥቂቱ አዲስ አበባን እንዲጎበኝ ስቶፕ ኦቨር ስንል ትራንዚት ትራንዚት ቱሪስትስ ጥቂት ሰዓታት ነው የሚኖራቸው። ሁለት ሰዓት፣ ሶስት ሰዓት ያለው አንድ ትራንዚት ቱሪስት ወጥቶ ቦሌን ጎብኝቶ መመለስ ይችላል። ወጥቶ አድዋ ሙዚየምን ጎብኝቶ መመለስ ይችላል። ይሄ ደግሞ ለቱሪስት ለቱሪዝሙ በጣም እንዲፋጠንና እንዲሳለጥ ያረገ ምቹ ሁኔታ የፈጠረ ልማት ነው ብሎ መውሰድ ይቻላል። በርካቶች ወደ አዲስ አበባ መምጣትን እንደ አንድ ፓን አፍሪካኒዝም መገለጫ አድርገው ይወስዱታል። ኔልሰን ማንዴላ በሎንግ ዎክ ቱ ፍሪደም በሚለው መጽሐፍ ፓሪስ፣ ኒውዮርክ ወይም አሜሪካ ከሚሄድ አዲስ አበባ መሄድ ለኔ ልዩ ትርጉም አለው በህይወቴ ልዩ ስፍራ የምሰጠው ነው ብለው ምስክርነታቸውን የሰጡበት ነው። ይሄ ማንዴላ ብቻ ሳይሆኑ ሌሎች በርካታ አፍሪካ ከአፍሪካ ከተሞች እና ሀገራት የሚመጡ ወንድሞቻችንና እህቶቻችን አዲስ አበባን የማየት ጉጉት አላቸው። አዲስ አበባ መጥተው በሚያዩበት ጊዜ የዚ አይነት ስሜት የሚፈጥር ኤክስፒሪንስ ነው ያላቸው። የአዲስ አበባ መልክ ሲያምር በነዋሪዎቿ ፊት ላይ የሚነበብ እርጋታን ይፈጥራል። የመዲናዋ ምቹነት የማህበረሰብ የኑሮ ዘይቤን ይቀይራል። ጽዳትና ውበት የነዋሪዎቹ አካላዊና አእምሮዊ ጤና እንዲጠበቅ የሚያስችልም ያደርገዋል። የከተማ ፕላን ባለሙያዎች እንደሚሉትም በየዘመናቱ የንግድ የኪነጥበብና የሃይማኖት ማዕከላት እንዲሁም የስልጣኔ ማዕከላት ከተሞች ሆነው ዛሬም ቀጥለዋል።